ሰላም ሰላም ሰላም ለእናንተ ወይም የዩቱብ ቤተሰቦቼ፣ እንዴት ናችሁ? ደህና ናችሁ ወይ? ያው ጠፋ እያልቅ ልቅ እያልን ነው። እንዴት ነው? ሰብስክራይብ እያደረጋችሁ ነው? ላይክ እያደረጋችሁልኝ ነው? ሼር እያደረጋችሁልኝ ነው? ያው ቪዲዮዋ አጭር ናት፣ እያያችሁልኝ ነው። አመሰግናለሁ ግን በእውነት ያው ሄዷል ሰዓቱ፣ አሪፍ እየሄደ ነው። አሁንም ያው ያው እስከሚሞላ ድረስ እንግዲህ አግዙኝ። በጣም ነው ግን ማመሰግ ነው ማለት ሰዓቱ ማለት ብዙ ቪዲዮም እየሰራው አይደለም ግን አሪፍ እየሄደልኝ ነው፣ እና እንደምንም ብላችሁ ደግሞ ችን ሰዓት ሙሉልኝ። ያው ቪዲዮቹ አጫጭናቸው መለቃቸውን ማለት ነው። እሷን የሶስት ትንሽ ደቂቃ እያያችሁ አበረታቱኝ እላችኋለሁ የሀገሬ ልጆች። ያው ከመግቢያዬ ልናገር ብዬ ነው። እና ጠፋ እያልኩ ነው ብቅ እያልኩ ያለሁት። ያው አሁን የዩቱብ ሲስተም እየገባኝ ስለሆነ የሆነ አንድ ቪዲዮ ደህና ቪዲዮ ከተለቀቀ በኋላ ያው እሱ ያው ሰዓት እንደሚቆጥር ብቻ ሲስተም ውስጥ እየገባው ነው ቀስ በቀስ ማለት ነው። እና ለዛ ነው ጠፋ ብቅ እያልኩ ያለሁት ማለት ነው። ለካ ያው ሲስተም ውስጥ የገቡት እኮ በወር አንዴ በወር ሁለቴ ወይም ሶስቴ ነው ቪዲዮ የሚለቁት ማለት ነው። እና በጣም ነው ግን ማመሰግነው ውዶቼ፣ ደግሞም አበረታቱኝ። እኔ በጣም ገና ነኝ፣ ሰዓቱን አልሞላውኝም። ሰዓቱን እስከመሞላ አበረታቱኝ። እና በተረፈ ዛሬ ማለት ነው አንዳንድ ነገሮች ልነግራችሁ የመጣሁት ያው አንዳንድ ነገሮች ስላችሁ፣ አሁን ለምሳሌ አረብ ሀገር ላይ የምትኖሩ እህቶቼ ማለት ነው ማለት እንደዚህ ነጋዴ ምናምን የሆኑት ብዙ ሎኬሽን አያሳዩም። ሎኬሽን ማለቴ የስራ ቦታ የስራ መንገድ፣ የቢዝነስ መንገድ እንዴት እንዴት ንግድ እንደሚሰራ የት የት አካባቢ እንደሚገኝ፣ ከየት አካባቢ ሄዳችሁ እንደምትገዙ ብዙዎቹ እንደዚህ አይነት ሎኬሽን አይናገሩም። ለምን እንደሆነ አላውቅም። እኔ ችግሩ ምን እንደሆነ አላውቅም። ሲስተም ውስጥ ከገቡ በፊት እንደዚህ ስራ ስሩ፣ በዚህ ገብተው በዚህ ወጣ የሚሉት ልክ ሲስተም ውስጥ ሲገቡ ማለት ነው ሎኬሽኑን በቃ ይዘጋጉታል። እኔ በጣም ብዙ ሰው የታዘብኩ ስላለ ነው እና እኔ እንደውም ማለት ነው ከትን ይልቅ ከኛ ከራሳችን ከሀገራችን ሰዎች ይልቅ የሌላ ሀገር ዜጋ የሌላ ሀገር ሰዎች ማለት ነው ሎኬሽን ይናገራሉ። እንደዚህ አይነት ቦታ እንደዚህ አይነት ቦታ እንደዚህ ያለን ነገር ይገኛል ብሎ ማለት ነው እና እኔ በጣም አንዳንድ ነገሮች ይገርሙኛል። አሁን ለምሳሌ ከኢትዮጵያ እንኳን ማለት ነው ከኢትዮጵያ እንኳን ማለት አሁን ሶስት መቶ አራት መቶ ሺ ብር ከፍሎ በጣም ወንድሞቻችን እየተበዘበዙ ነው ያሉት። ማለት የሚመጡት ቪዛ በስርአትን ተብሎላቸው አለም ከመጡ በኋላ ነው ያ ወረቀት የሚሰራላቸው። ማለት አሰሪ ተፈልጎ ገብቶትን የሚሉት እነሱ እኮ ከኢትዮጵያ ማለት ነው ወንድሞቻችን ከኢትዮጵያ ትኬት ቆርጦ ቀጥታ እዚች አሁን የምኖርበት ሀገር ዱባይ ላይ ቀጥታ መጥቶ ማለት ነው ስራ ፈላልጎ የደላላ ከፍሎ መግባት ይቻላል። ግን በአሁኑ ሰዓት ኢትዮጵያ አንድ ደላላ ይቀመጣል፣ ኢትዮጵያ አንድ ደላላ ይቀመጣል፣ እዚህ ዱባይ ላይ ሌላ አለ። ከዛ የሼር ያደረጉና ያንን ወይን አራት መቶ ሺህ ወይን ሶስት መቶ ሺህ ወይን እንደዚህ ማለት ብቻ አራት መቶ ሺህ ነው። በአሁኑ ሰዓት ወንዶች ከፍሎ የሚመጡት ከአራት መቶ ሺህ ብር በላይ ነው። እኔ በጣም ነው የሚገርመኝ። እና እንደዚያን ነገሮች ሎኬሽን ማለት ትኬት ቆርጦ ገብቶ ብቻ ትኬት ቢያንስ መቶ አስር መቶ ሀያ ሺህ ብር ነው። እዚህ ከገቡ በኋላ የት እናርፋለን ምናምን ነገር ነው ብዙዎቹ እንትን የሚሉት ቀጥታ መጥቶ የሚያርፉበት ቦታ ገንዘብም እዚህ ሀገር ከገቡ በኋላ የሚያስፈልጋቸው ገንዘብ አለ። እንደዚህ እንደዚህ ያለ ነገሮች ሎኬሽን፣ ማንም የሚነግራቸው ሰው የለም። በዛ በዛ ምክንያት ይበላሉ፣ ሳይመቻቸው ወደ ሀገር ቤት ይመለሳሉ እና በጣም ይገርመኛል። ነጋዴዎች ራሱ ነጋዴዎች ራሱ ማለት ነው ነጋዴዎች ራሱ ከኢትዮጵያ ማለት ነው ከኢትዮጵያ እዚህ ዱባይ ሲገቡ ለመመላለስ ሲያስቡ የሚያስቡት ገና ለገና የት ነው የምናርፈው? የት የሱቅ ነው ሄደ የምንገዛው? የማለት እዛ ማለት ነው። ሰውን ቢያማክሩ ተመላላሽ ነጋዴዎችን ቢያማክሩ ትክክለኛ ሎኬሽን አይናገሩም። የኛ ልጆች ለምን እንደሆነ እኔ ይሄ ነገር አይገባኝም። እንደነገርኳችሁ ማለት ነው ቅድም ማለት ነው። ግን የሌላ ሀገር ዜጋ ትክክለኛውን ያሳውቋቸዋል እና እኛ ለምን እንደማንተባበር በጣም ግርም ይለኛል። ለነገሩ አንዳንድ እርስ በርስ እንምቀኛኛለን። እኔ በጣም ነው የሚገርመኝ። እግዚአብሔር ምስክሬ ነው። ሌላ ቀርቶ በአካል ሳንተያይ ቲክቶክ ላይ በተያየ ነው ብቻ ራሱ የሆነ የቅናት መንፈስ ውስጣችን ያራል። የሆነ በቃል አይደለ። እኔ አብሶ እኔ አረብ ሀገር ያለን ልጆች ለምን እንደሆነ አላውቅም። እኔ የሆነ የቅናት መንፈስ ውስጣችን ይሞላል እና እኔ እንጃ ለዚህ ነው ቁልቁል እየርን ያለ ነው። እኔ እውነቴ ነው ምላችሁ፣ እኛ አረብ ሀገር ካለን ልጆች ይልቅ ኢትዮጵያ ያሉት በጣም ስኬታማ ናቸው። በጣም ስኬታማ እና እኔ በጣም አንዳንድ ነገሮች ይገርመኛል። እና ውዶቼ ለምን እንደዚህ እንደምንሆን አይገባኝም እና ያው ይህ ማለት የክፋት መንፈስ ምናም ውስጣችን ያለው እውነት እግዚአብሔር ያንሳልን። ትክክለኛውን ማለት ነው ትክክለኛውን መንገድ አንዳንድ ነገር ሰው ሊሰራ ያሰውም የሆነ ስኬታማ የሚሆንበት መንገድ ብናስ ማለት እኔ እኔ እንኳን በመዳብ ቤት ቁጭ ብዬ ማለት ነው ብዙ ነገር አውቃለሁ። በጣም ብዙ ነገሮች ማለት ነው በጣም ማለት መግቢያው ሞጫው እያወቁ የማይናገሩ እንዴት አወቅክ ስትሉኝ እኔ ወጣ ወጣ በምልበት ሰዓት ነው ያወቅኩት እና የማይናገሩ የሆነ የምትፈልጉት እቃ የሚገኝበት ቦታ የማይናገሩ እና በጣም ይገርመኛል እና ውዶቼ፣ ለማንኛውም እውነት እርስ በራሳችን የሆነ የቅናት መንፈስ ባይኖርብን የሆነ በቃ አላ አይደለ የአንዱን እድገት በቃ ደስ ስ እንዲለን እንትን ማለት ነው እንጂ የሆነ መንፈሳችን እኔ እንጃ። አብሶ አብሶ ስማ አረብ ሀገር ያለን ልጆች አቤት አቤት አቤት ምን አይነት መንፈስ ውስጣችን እንደገባ እኔ በጣም ነው የሚገርመኝ። እና ውዶቼ እና መልካም መልካሙን ነገር እናስብ። እውነት መልካም መልካም የሆነ ጥሩ ጥሩ ነገር እናስብ። የሆነ የዛ ሰው የዛ ሰው የሆነ ሰው ውልቀት ነው የምንፈልገው። በቃ ለምን እንደሆነ አላውቅም። እኔ ለዛው የትም እዚህ ቲክቶክ መንደር ላይ ለምን ተዋወቀው ማለት ነው እና በጣም ነው የሚያስጠላው። ስለዚህ መልካም መልካም ነገሮችን አስቡ። እሺ። እና ለማንኛውም ውዶቼ ከአሁኑ በኋላ ማለት ነው ያው አሪፍ አሪፍ ጥሩ ጥሩ ነገር ይዤላችሁ እመጣለሁ ብዬ አስባለሁ። ያው አሁን ካሁን በኋላ ደግሞ ያው አንድ ቦታ ስለሆነ ስራዬ ብዙ በቃ ጭንቀት ምናምን ነገር ስለሌለ እረፍትም ወጣ ወጣ ስለምል ማለት ነው የሆነ ጥሩ ጥሩ ቦታ እየሄድኩኝ እያሳየዋችሁ አብረን እያየን አንዳንድ ነገሮችን መረጃ ብሰጣችኋለሁ፣ አንዳንድ ነገሮችም አሳያችኋለሁ። ያው በስውር የሚሰሩትን እኔ በግልጽ በቪዲዮ እያመጣሁ አሳያችኋለሁ። መውጫ መግቢያውን አሳያችኋለሁ። ኢትዮጵያ ራሱ ኢትዮጵያ ማለት ነው ነጋዴዎች ማለት ነው፣ መጥቶ የት እንደሚያርፉ ስንት ብር ከፍሎ እንደሚያርፉ እና እንደዚህ እንደዚህ አይነት ነገሮችን በቪዲዮ ትንያልኩኝ ያሳያችኋለሁ እቃቸውን ገዝተው ለሶስት ቀን ከሆነ የመጡት ለሶስት ቀን የሚቀመጡበት ምናክል በቀን ምናክል እየከፈሉ የሚውሉበት እቃቸውን እየገዙ እንዴት እንዴት እንደሚያስቀምጡ እሱን እሱን አንዳንድ ሎኬሽኖች መረጃዎች ድብና ድርግ ይሰጣቸዋለው። እንዲህ በስውር ድብቅ ያረቡትን እኔ በግልጽ አምጥቼ በቪዲዮ እያሳያችሁ ከአሁን በኋላ እረፍት ስለምወጣ ስራውም፣ በፊት ሁለት ቤት ነበር፣ አሁን አንድ ቤት ብቻ ስለሆነ እረፍት ሞጣ እችላለሁ። ስለዚህ በረንባር ብዙ አንዳንድ ነገሮች አሳያችኋለሁ። እናንተ ላይክ፣ ሼር፣ ኮሜንት ጻፉልኝ፣ አበረታቱኝ። ቪዲዮችንም እየከፈታችሁ ሰዓቷን አስቆጥሮልኝ። ሰላም ሁኑ። ባይ ባይ።